ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? ጠፋሽ አትሉኝም? ጠፋሽ አትሉኝ ኮሜንት እንኳን አጽፈውም ጠፋሽ ብላችሁ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። እናንተን ደህና ናችሁ? ሰላም ናችሁ? እያበረታታችሁኝ ነው። ስለምታበረታቱኝ ደግሞ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ስለምታበረታቱኝ በጣም አድርጌ ነው የማመሰግናለሁ። እና አሁንም ቢሆን ከኔ ጋር ሆኖ አሁን አስራ ዘጠኝ ላይ ደርሶ ቆመዋል። እንዲንቀሳቀስ ተባበሩኝ፣ እርዱኝ፣ እግዚአብሔር እንዲረዳኝ በሀሳብም ጸልዩልኝ። ሙስሊሞቹም ዱ አርጉልኝ። እና ይሄን ላለው አበረታቶኝ ላለው እና አይዞች በሉኝ ላይክ ሼር ሰብስክራይብ አድርጉልኝ። ይህንን ነው የምለው እና ሰርች ገብቻ ሀገሬን ላይ በደንብ እንድሰራበት አበረታቱኝ ይላለው እና ከኔጋ ሆኖ ነው የምለው። እህቶች አበረታቱኝ፣ አሳብ ኮሜንት ስጡኝ፣ ዝማት በሎኝ ይላለው ከኔጋ ሆኖ አበረታቱኝ እና ምለው ማለት ነው። ጠፍቻ ያለው ደግሞ ጠፋሽን ኮንሰርት ትሉኝ። ሼር ሰብስክራይብ ላይክ አድርጉኝ፣ አባረታቱኝ በእግዚአብሔር በፈጣሪ ይዣቸዋለሁ እና ላይክ ሼር አድርጉኝ። ያው አዲስ ነገር ይዣ አልመጣውም። ጠፍቻለሁ ያለሁ ደግሞ በጣም ቢዚ ሆኝ ነው፣ ቢዚ ሆኝ ነው ላቸዋለሁ። ሰብስክራይብ ሼር አድርጉኝ። በእግዚአብሔር ይዣቸዋለሁ። ተባበሩኝ እላችኋለሁ። ሀገሬ ገብቼ እንድሰራ ደግሞ እርዱኝ፣ እርዱኝ፣ እባካችሁ እርዱኝ። ከኔ ጋር ሆኖ አበረታቱ፣ ሼር አድርጉልኝ። እኔም የማዳም ቅበብ ነኝ፣ የማዳም ቅበብ ነኝ እና አበረታቱኝ። እግዚአብሔር ረቶኝ ሀገሬ እንድገባ ማለት ነው እና ምልላችሁ፣ ፈልጌ መሰላችሁ ያው ልለምናችሁ ነው የመጣሁት። ይኸውልኝ ላይክ የምስጡኝ ደግሞ ማለት ነው። እስካሁን ላይክ የሚሰጠኝ ያው የሚያይ ሰው ነው ማለት ነው። ሁለት ሰው ነው የሚያይ አንደኛው ማን እንደሆነ አውቃለሁ እና አንደኛው ማን እንደሆነ አውቃለሁ እና ሁለት ሰው ብቻ ነው በቃ የሚያይ ማለት ነው እና የጀርባ አጥንት ሆኖ አበረታቱኝ፣ በእግዚአብሔር ከጎን ሆኑ ሁለት ሰው ብቻ ነው ግን የሰብስክራይቡ አስራ ዘጠኝ ነው። አስራ ዘጠኝ ደርሰዋል። አስራ ዘጠኝ ላይ ከቆመ ሳምንት ሊሞላው ነው እና እዛ ላይ ደርሰው ቆመዋል። እና የሚያየኝም ሰው ደግሞ ሁለት ሰው ነው ማለት ነው። አንዱ ስለማውቀው ማለት ነው። ሶስት ላይክ ነው ሁል ጊዜ የሚሰጠኝ ከሶስት አልፎ አያውቅም። ግን አስራ ዘጠኝ ሰብስክራይብ ነው። ላይክ የሚሰጠኝ ሰው ደግሞ ሁለት ሰው ብቻ ነው። እና ይሄን እላለሁ። ሶስተኛው ማን ነው ብላችሁ በኮሜንት ጠይቁኝ። ለምን አንዱን ስለማቆ ማለት ነው። እና ይውልኝ አበረታቱኝ፣ ድጋፋችሁ በጣም ነው የምፈልገው፣ ድጋፋችሁ በጣም ያስፈልገኛል። በጣም በጣም በጣም በቃ እፈልገዋለሁ። በእግዚአብሔር ሼር አድርጉኝ፣ ላይክ አድርጉኝ። ሻይ አልጠጣሁም፣ እያዛጋኝ ነው። አይኔም የቻይናን መስላችሁ የግድ ነው እየከፈትኩ ያለሁት። ሻይ አልጠጣሁም፣ እያዛጋኝ ነው። ካሴንም ሊያማኝ ፈልጓል መሰለኝ፣ እና ስለጠፋው ነው ብቅ ያልኩት። እና የቱብ መክፈት ፍላጎቴ በጣም ትልቅ ነው። አሁንም እንደ ልቤ እየሄደልኝ አይደለም። እንደ ልቤ መሻት አስቤ አቅጄ እንደ ተነሳው እየሄደ አይደለም። እና በእግዚአብሔር አበረታቱኝ፣ ከኔጋ ሆኖ ላቸዋለው፣ ደግፉኝ። እርዳታችሁ ያስፈልገኛል። በጣም እርዳታችሁ ያስፈልገኛል ግን ግሩፕ ደግሞ ግሩፕ ጠይቄም ጌታን እኔ እንደሆነ አላውቅም። ቻንስ የለኝም መሰለኝ። እና እኔ ዩቱብ መክፈት ፍላጎት ያደረው አንድ ጊዜ ቱት እኮ የምትባል ዩቱበር ናት፣ አሜሪካ ነው የምትኖረው። ከዚህ ፊትም ተናግሬ ነበር። በትንሹም ብን ባላብራራ ማዳም ቤት የምትሰሩ ልጆች ቢያንስ ብትሰሩ አምሳ ዶራል እንኳን ቢቆጥርላችሁ ለእናንተ ይጠቅማችኋል ትል ነበር። እኔ በዛ ነው በጣም በቃ ሆኔ ኖሩኝ በቃ የመስራት ፍላጎት ሆኖኝ የተነሳሁት ሁለቴ የከፈትኩት እንዳልኳችሁ አንዱ ዘጠና ምናምን ላይ ቆሟል። ውርዶ ወርዶ ማለት ነው ሁለት መቶ ምናምን ደርሶ ነበረ በፊት አንደኛው ደግሞ መቶ ምናምን ላይ ነው ወርዶ የቆመው። እኔ ራሱ የሚቻል ቪ ይቻላል ይላል። የዛን ሰብስክራይብ ራሱ ወደዚህ ባመጣው ደስ ይለኛል። አልችልበትም ግን፣ ከሚችል ሰው ጋር ተገናኝቼ የዛኛውን ሰብስክራይብ ወደዚህ ማምጣት የሚቻል ከሆነ ይቻላል ሲባል ሰምቻለሁ። እኔ ግን አላውቅም እንደሚቻል እርግጠኛ አደለውም። እስቲ የምታዩ የምታውቁ ንገሩኝ። ያንዱን እንትን ወደዚህ መቀየር ይቻላል? እኔ ብዙ ጊዜ ፌክ አካውንት አለን እንሰራለን ሰብስክራይብ እንሰጣችኋለን ይላሉ። እኔ ግን አላውቅም እና ይውልኝ እና እንደዛ ቢሆን እውነት እኔ ወደ አሁን ራሱ የዛኛው ሰብስክራይብ ወደዚህ ቢመጣ ከሁለት መቶ ምናምን በላይ ሆነኝ ነበር። ሁለት መቶ ከዛ ደግሞ ለስምንት መቶ ደግሞ እቧጭር ነበረ እቧጭር መሬቱን እቧጥጥ ነበረ ና እንግዲህ፣ እግዚአብሔር ያውቃል። እግዚአብሔር ካለ እንግዲህ ማን ያውቃል። እድለኛ ሰው በአንድ ቀን ሰላሳ ሺ አርባ ሺ ሀምሳ ሺ ብር ይገባል። ሀምሳ ሺ ሰብስክራይብ ይገባል። እኔ ደግሞ እግዚአብሔር ያደለ ኢትዮጵያ ስገባ እገባለሁ። ኢትዮጵያ ስገባ እገባለሁ። እሱ ይረዳኛል። አምላኬ ተስፋዬ አገሬ ላይ ነው። እኔ ተስፋ በሰው ሀገር ላይ ይቆርጫለሁ። ተስፋዬ በሰው ሀገር ላይ አይደለም እና ተስፋዬ በሀገሬ ላይ ነው። እኔ እምነት ተስፋዬ በሀገሬ ላይ ነው። እኔ ሌላ ምንም ተስፋ የለኝም። አገሬ ገብቼ የመስራት ተስፋ ብቻ ነው ያለኝ እና እግዚአብሔር ያውቃል እላለሁ እና እኔ አገሬ ገብቼ የመስራት ብቻ ተስፋ ነው ያለኝ። አሁን ምንም ተስፋ ምንም ነገር የለኝም። የሰው ሀገር ላይ በጣም ደከመኝ፣ በጣም በቃ አቅም አነሰኝ እና የሱፍስ መፌን ከፈትኩኝ። ይቅርታ ሻ አልጠጣውም። እና እንግዲህ እንዲሁ ነው። እንግዲህ እዚህ ዝም ብዬ የምቀበጣጠሮ ማለት ነው። እግዚአብሔር ካለ እንግዲህ አገሬ ስገባ ትታየኛል። ጌታ ወንጭ እጄ ስንት አመቴ ወንጭ ከሄድኩኝ፣ ከሀያ ምናምን አመት በላይ ነው። እናቴ ስትሞት ነው ወንጭ የሄድኩት። ከዛም በኋላ ወንጫ ልሄድኩ እና እዛ ቦታ ያለውን ሁሉ ቦታ ድባቡን፣ ሁሉን አገሩን አሳያለሁ አገሬ ሲገባ ማለት ነው። ብዙ የሚታዩ ብዙ ደስ የሚል ትዝታም የሆኑ ቦታዎች አሉ እና ደስ ደስ የሚል ቦታዎች አሉ። አገሬ መግባት ነው የናፈቀኝ ነው። አሁን እዛ ታግዬ መስራትን ፈልጋለሁ። እዚህ ሰው አገር ምንም ምንም አያደርግም። ደከመኝ ሰሪቼ ሰርቼ ምንም ፈቀቀላል አላልኩ። ድካም ብቻ ነው የሆነው። በሰላም ወደ አገሬ እንዲገባም ደሞ የምታዩት ልጆች ሁሉ ጸልዩልኝ። እግዚአብሔር በቃሽ እንድለኝ እኔ በራሴ ታግዬ በራሴ ለፍቼ ምንም ተራራውም ፈቀቅ አላለም። ሜዳውን ማቋረጥ አልቻልኩም። ምንም በቃ ትግል ብቻ የትግል ኖሮ እና አበረታቱኝ፣ ይላለው እግዚአብሔር እንዲረዳኝ፣ እግዚአብሔር እንዲደግፈኝ ይህንን ነው ምለው እና ጸልዩልኝ ደግሞ እውነት በጣም እና ስለጠፋሁን ደግሞ ይቅርታ፣ ስላልተመቻቸልኝ ነው ስላልተመቻቸልኝ ይቅርታ ላለው ይቅርታ አድርጉልኝ፣ ስለጠፋሁኝ ይህንን ነው ምለው እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ቪዲዮ ነውልኝ ላይክም ስጡ፣ ላይክ፣ ላይክ፣ ላይክ፣ ላይክ፣ ላይክ፣ ላይክ አድርጉኝ። ይህን እላለሁ። አንድ ቀን አዝናናቸዋለሁ ወደ ምባርግ ሽንታችሁ እስክትጨርሱ ድረስ እውነቴን ነው ምለው እና ይሄን እላለሁ። እግዚአብሔር ያውቃል እግዚአብሔር ያውቃል እግዚአብሔር ያውቃል እላለሁ። ይሄን ነው ምለው። እንደንትን እንትን እየደነገጥኩኝ እየፈራው ማየት አንድ ቀን ይቀርና በነጻነቴ ኩራ ብዬ አገሬ ላይ ሰራለሁ። እንደሚዳቆ እየዘለልኩኝ እየዘለልኩኝ እላለሁ። እሺ። እና አበረታቶኝ አበረታቶኝ በእግዚአብሔር ሰብስክራይብ ሼር አድርጉልኝ። ምንም ጥሩ ነገር ሰርቼ ባላቀርብም በእግዚአብሔር ሰብስክራይብ አድርጉኝ እላለሁ። እሺ። እና በጣም አመሰግናለሁ ስለምትከታተሉኝ፣ ደግሞ ልጆች በጣም አድርጌ ነው የማመሰግነው። ግን ብለያችሁ ደስ ይለኛል። እናንተ ሁለት ሰዎች ሁለት ሰዎች ማን እንደሆናችሁ ብለይ ደስ ይለኛል።